አሁን አምላካቸው ሆኖ ነው የመጣው በስጋ በተዋህዶ በኩል ማለት ነው። መውደቅን በሚመለከት በእኛ ቁጥጥር ውስጥ የሆነ በጣም ጥቂት ነገር አለ። መነሳት ግን ሙሉ በሙሉ በእኛ ቁጥጥር ውስጥ። ልውደቅ ብሎ ሰው አይወድቅም። ወድቆ መቅረት ዲያብሎሳዊ ነው። ወድቆ መነሳት ግን አዳማዊ ነው። እነዚህ አሁን አውቀው ነው ወደቁት ነው የሚባለው። አውቀው ነው ችግር ውስጥ የገቡት። ወደ ወደፊትም ሞት ነው፣ ወደኋላም ሞት ነው እንግዲህ ያላቸው ምርጫ የተሻለው ሞት መምረጥ አካላቸው እየተንቀሳቀስ ሳይኮሎጂካል ዲዚዝ ሊያጋጥማቸው ይችላል። ሰው ሞኝን ሁለት ጊዜ የባቢ ነድፈዋል አንድ ጊዜ ሲያይ ሁለተኛ ሲያሳይ ይባላል። አሁን የም በጣም የምወደውን የምሰራውን ሳይኮሎጂ ያኔ ባልወድቅ ኖሮ ትቼው ሄጄ ነው። አንዴ ሞክሮ ከዛ ቁጭ ይላል። የሆነ ነገር ወይ ሆነ ሰው መጥቶ ይፍታልኝ አይነት ነገር እስካሁን ሰው ሆነ ነው የሚቆየ ነው። ተስፋ እየተበዳደረ ነው እየተበደረ እንደሆነ አናውቀውም እንጂ ቀላል ይመስላል። አይዞህ አይዞህ በርታ። አዳም ወድቆ ነበር ከዛ ሲነሳ የተነሳው መጀመሪያ ከነበረው በጣም በሚበልጥ ክብር ነው። በአዲስ ማንነት ስንወጣ ትንሳያችንን እርግጠኛ ስንሆን ስናረጋግጥ ከትርጉማችን ጋር መገናኘት ትንሳያችን ከሞታችን ነው የሚነሳው፣ ፈልቅቆ የሚወጣው ከዛ ነው። ክርስቶስ ትንሳያ ሙታን ሀይሎ ስልጣን ሰረ ለሰይጣን አጋዞ ላዳ ሰላም ሚዜ ኳና ደረሳችሁ እንኳን